አራቱ የጀነት ሴቶች። ከጀነት ሴቶች መካከል በአንደኛነት ደረጃ የሚጠቀሱ አራት ታላላቅ ሴቶች አሉ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ ውድ ቻናሌ ቤተሰቦች፣ እንዴት ናቸው? ሰላም ናችሁልኞች? ክርስቲያን ወገኖቼም ሰላም ሰላም ብያለሁ። ውድ ሀገሬ ልጆች ሁላችሁም በያላችሁበት አላህ ስብሓን ወተዓላ ሰላማችሁን በዘት በዘትሰት ያድርግልኝ። አላህ ደግሞ ሀገራችንን ሰላም ያድርጋት። ሰላሟን ያብዛልን። ኢትዮጵያ ከፍ ከፍ አላህ ሱብሃነሁ ወተዓላ ያድርጋት። በሁሉም ነገር በልጣም የምትገኝ ሀገር አላህ ያድርጋት። በዱአ አትርሷት ማለት ነው። ስደት ሀገር ቆይተን ሀገር አለን አለን ብለን የምንገባው ሀገር ሰላም ሲሆን ነው እና መጀመሪያ አላህ ሀገራችንን ሰላም ያድርግልን። ዛሬ እንግዲህ ጊዜ ይዤላችሁ የመጣሁት መግቢያ ላይ እንደጠቀስኩላቸው አራት የጀነት ሴቶች አሉ ከጀነት ሴቶች መካከል በአንደኛ ደረጃ የሚጠቀሱ አራት ታላላቅ ሴቶች አሉ እነሱም በዝርዝር የምናይ ይሆናል ነቢዩ ረሱል ሰለላሁ አለይሂ ወሰለም በተናገሩት ሀዲስ እነዚህ ሴቶች እንዲህ ተብለው ተጠቅሰዋል ከጀነት ሴቶች ሁሉ በላጮች ሀዲጃ ቢንት ኮወይሊድ ፋጦማ ቢንት ሙሐመድ መርምያም ቤንት ኤምራን እና የፍራዖን ሚስት አሲያ ቤንት ሙዛሄም ናቸው። የእነዚህ ሴቶች አጭር መግለጫ በዝርዝር አቀርብላቸዋለሁ ማለት ነው። አንደኛ፣ ኸዲጃ ቤንት ኩወይሊድ ረዲአላሁ አንሃ፣ የነቢዩ ረሱል ሰለላሁ አለይሂ ወሰለም የመጀመሪያ ሚስት እና ከሁሉም በፊት በእርሳቸው ያመነች የመጀመሪያ ሴት ነች። መጀመሪያ ላይ ሸሃዳ ተቀበለች ሴት ናት ማለት ነው። በነብይነት ዘመናቸው ከእርሳቸው በመደገፍ በማጽናናት በገንዘብ እርዳታ ታላቅ ሚና ታጫውታለች። ሁለተኛዋ ፈጦማ ብንት መሐመድ የረሱል ሰለላሁ አለይሂ ወሰለም ሴት ልጅ ናት። በእምነቷ ጽናት በንጽሕናዋ እና ለአባቷ ባላት ታላቅ ፍቅር ትታወቃለች። ሶስተኛዋ መርየም ቢንት ኢምራን አለህ ሰላም ናት። የነብዩ ኢሳ አለህ ሰላም እናት ናት። አላህ ከአለማት ሴቶች ሁሉ ያላቃት ያነጻት መሆኗ በቁርአን ተገልጿል፣ ትታወቃለች ማለት ነው። አራተኛዋና የመጨረሻዋ ደግሞ የፊራኦን ሚስት የነበረችው አሲያ ቢንት ሙዛሂም አለህ ሰላም ናት። የፍራ ሚስት ነበረች። በካህዲ ባሏ ዘመን የነበራትን ፈተና ተቋቁማ በአላህና በነቢዩ ሙሳ አለይሂ ሰላም በማመኗ በኢስላም ታሪክ ውስጥ የጽናት የጀግንነት ምሳሌ ተደርጋ ትጠቀሳለች። ከነዚህ ታላላቅ ሴቶች በተጨማሪ የጀነት የሚገቡ ሌሎች ሴቶች ሁሉ በመልካም ስራቸው አምስት ሶላት አምስት አውቃ ሶላትን በመስገድ የረመዷንን ወር በመጾም ክብሯን በመጠበቅ እና በባሏ በአላህ ትዕዛዝ ውስጥ እስከሆነች ድረስ በመታዘዝ አለህን የተገዙ አማኝ ሴቶች ሁሉ የጀነት እንደሚሆኑ በሐዲሶች ተገልጸዋል ማለት ነው። ይህ ዝርዝር በምድር ላይ ከነበሩ ሴቶች ሁሉ በላጭ ተብላ በሐዲስ የተጠቀሱት የሚመለከት እንጂ ጀነት የሚገቡ ሴቶች ሁሉ ያጠቃልላል ማለት አይደለም። እንግዲህ ላይክ ሸር እያደረጋችሁ አበረታቱኝ ውዶቼ፣ ለእናንተ ይጠቅማል፣ ለእናንተ ያስተምራል ብዬ የማቀርብበት ቻናል ነውና ብዙ እየታየልኝ አይደለም፣ ቪው የለውም፣ ሼር አድርጉልኝ ማለት ነው። ቪዲዮውን ደግሞ እስከ መጨረሻው ድረስ እዩልኝ ማለት ነው። ይጠቅማችኋል እንጂ የሚጎዳችው ነገር የለም ብዙ ነገር አቀርብበታለሁ አለሁ ብዬ ያሰብኩት ቻናል ነው እና እስከ መጨረሻው ድረስ እየተከታተላችሁ ላይክ ሸር እያደረጋችሁ ለወዳጅ ዘመዶቻችሁ አበረታቱኝ ማለት ነው። ሀሳብ አስተያየታችሁን ደግሞ ኮሜንት ስር ጻፉልኝ። የእናንተ ሀሳብ አስተያየት ለእኔ ይጠቅመኛል። ላይክ ስታደርጉ ደግሞ ቀጣይ ቪዲዮም እንዲሰራ ያበረታተኛል ማለት ነው እና በተረፈ ሁላችሁንም በያላችሁበት አላህ ስብሓኑ ታላ ሰላማቸውን ያብዛልኝ ማለት ነው። ውዶቼ አላህ ከጀነት ሴቶች ያድርገን ማለት ነው። ሐቂቀተን ነብዩ ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን ብለዋል? አንድ ሴት ልጅ ለባሏ ካላህ ውጭ ለፍጡር ስጁድ አይደረግም እንጂ ስጁድ ብታደርግ ኖሮ ሴት ልጅ ለባሏ ስጁድ እንድታደርግ አዛት ነበር ብለዋል። ይሄ እንግዲህ ምን ማለት ነው? የባል ሀቅ ምን ያክል ከባድ እንደሆነ ነው። ብዙዎቻችን ይህንን ከግንዛቤ ውስጥ በማስገባት ትዳር ለሌለን ትዳር አላህ ይወፍቀን፣ ትዳር ላለን ደግሞ አላህ ለባላችን ታዛዥ አድርገን ማለት ነው። ሴት ልጅ ብልጥ ናት፣ ብልሃት ናት። ትዳር ላይ ብዙ እንቅፋቶች ሊኖሩ ይችላሉ። ያንን በመነጋገር በመፍታት በብልሃትነት በብልጥነት ሴት የታወቀች ናትና በብልሃት ችግሯን ፈታ ከትዳራ ጋሯ ጋር በመወያየት የራሷን አይብ ለሌላ ሰው አይቧን ታሳካፍል። ሁለታቸው መሀል ምንም አይነት ሰው ሳያስገቡ ችግራቸውን እየፈቱ እየተስማሙ ያለውን ችግር እየተነጋገሩ ችግራቸውን እየቀረፉ ህይወታቸውን መቀጠል አለባቸው ማለት ነው። ሶስተኛ ወገን ማስገባት የለብንም። እንደገና ደግሞ ጾም ከጾምን አምስት አውቃ ሶላትን ከሰገድን፣ ደግሞ ያው እንግዲህ እንደቀረብኩላችሁ የጀነት ሴት መሆን እንችላለን ማለት ነው። አምስት አውቃ ሶላት ከሰገድን፣ ግዴታ ኦሮሞዶንን ከጾምን፣ ለባላችን ታዛዥ ከሆነ እንግዲህ ጀነት እንደምንገባ ነው እና ይህንን በማሰብ ጀነትን በማሰብ ዛሬ ላይ እንስራ። ልብ እያለን እያስተዋልን የምናደርጋቸውን የአንዳንዶች እርምጃችንን እናስተካከል ማለት ነው። ልጆች ይመጣሉ። ከትዳር በኋላ ልጆች ሲመጡ ልጆቻችንን በምን አይነት መንገድ ማሳደግ አለብን? ከአባት ይልቅ እናት ናት ኃላፊነቱን የምትወስደው ቤት ውስጥ የእሷን አይነት ስነምግባር እያዩ ነው የሚያድጉት። የበለጠ ረጅም ሰዓት ከእናት ጋር ነው የሚያሳልፉት። ልጆች ያን ያንን ነገር በማየት ልጆች ላይ ተጽዕኖ የሚያደርገውን ነገር በመቅረፍ ለልጆች መልካም እናት ለባላችን ደግሞ መልካም ሴት ሆነን በጀነት ብንጎናፀፍ ይሻላል። ዱንያ ጠፊ ናት። ህይወት ለትንሽ ጊዜ ነው እንጂ ሁሉም ነገር ቋሚ ነው የሚቆም ነገር ነው ማለት ነው። እና ነገር ጀነትን በማሰብ የሚያገጅነት ለፍርዱስን በማሰብ እኛ የምንሰራቸውን ነገሮች ሁሉ አላህ በሚወደውና ያድርግላችሁ። ቪዲዮውን እስከ መጨረሻ ድረስ ተከታተልልኝ። ጀዛኩም ላሁ ኸይር ሁላችሁንም በያላችሁበት አላህ ሰላማችሁን ብዙት ያደርግልኝ። ሀገራችንንም አላህ ሰላም ያብዛልን። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።